የኢራን የሚሳኤል ሰይፍ አፎሙዛቸውን ወደ አሜሪካ ዙረዋል። ኢራን በአሜሪካ ኤምባሲ ላይ ከባድ የሚሳኤል ድብደባ ፈጽማለች። ትራምፕ በጥቃቱ ተበሳጭተዋል። ቴራን አሜሪካ ኤምባሲ ላይ ጥቃት መሰንዘሯ ጦርነቱን እንዳባብሰው ተፈርቷል። ዶናልድ ትራምፕ ስለ ጦርነቱ በሰጡት አስተያየት ትንሽ ይቧቀሱ ተዋቸው ብለዋል። የእስራኤል ከፍተኛ ባለስልጣናት ህዝቡ በአስቸኳይ ከከተሞች ለቆ እንዲወጣ እያስጠነቀቁ ሲሆን፣ ኢራን ላይ እጅግ አደገኛ የሚባል ጥቃት እንደሚፈጽሙ ዝተዋል። ቀዳሚው ዘገባችን ነው። እናስደምጣቸዋለን። ላይ ጎርጎራ የተከሰከሰችው ሄሊኮፕተር ጉዳይ እያነጋገረ ነው። ፋኖም መንግስትም በጉዳዩ ላይ መግለጫ አውጥተዋል። መንግስት ሄሊኮፕተሯ የቴክኒክ ችግር እንዳጋጠማት ሲናገር፣ የፋኖ ታጣቂዎች በበኩላቸው እኛንን መተን ጣልናት እያሉ ነው። እንመለስበታለን። ዶናልድ ትራምፕ በኢትዮጵያ ላይ ተግባራዊ ሊደረግ የሚችል አደገኛ እቅድ ይዘዋል። እቅዱ በሚቀጥሉት ወራቶች ይፈጸማል ተብሏል። የዶናልድ ትራምፕ በትር ከኢትዮጵያ ላይ ማሳረፉን አይቀሬ ሆኗል። ጉዳዩን የተመለከተ ዘገባ በዜናችን ተካቷል። የህወትና የሻቢያ ሰዎች ህዝባዊ መድረክ በይፋ መጀመራቸው እያነጋገረ ነው በህዝባዊ መድረኩ ላይ የተነሱ ሀሳቦች ደግሞ ቀልብ ስበዋል የእኛ ጠላት ነው ባሉት ኃይል ላይም ሲመክሩ መዋላቸው ተነግረዋል ራማ ላይ ከተካሄደው የህዝባዊ መድረክ የሾለከውን መረጃ በዜናችን ተካቷል እናስደምጣቸዋለን ጤና ይስጥልን ወዲ አንድ አፍታ ምሪያ ቤተሰቦች ሰላምታችን በያላችሁበት የአለም ዳርቻ እርሳችሁ ከአንድ አፍታ ለሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል አብራችሁን ትቆዩ ዘንድ ግብዣችን ነው የኢራን የሚሳኤል ሰይፍ አፈሙዛቸውን ወደ አሜሪካ ዙረዋል። ኢራን በአሜሪካ ኤምባሲ ላይ ከባድ የሚሳኤል ድብደባ ፈጽማለች። ትራምፕ በጥቃቱ ተበሳጭተዋል። ቴራን አሜሪካ ኤምባሲ ላይ ጥቃት መሰንዘሯም ጦርነቱን እንዳያባብሰው ተፈርቷል። ዶናልድ ትራምፕ ስለ ጦርነቱ በሰጡት አስተያየት ትንሽ ይቧቀሱ ተዋቸው ብለዋል። የእስራኤል ከፍተኛ ባለስልጣናት ህዝቡ በአስቸኳይ ከከተሞች ለቆ እንዲወጣ እያስጠነቀቁ ሲሆን፣ ኢራን ላይ እጅግ አደገኛ የሚባል ጥቃት እንደሚፈጽሙ ዝተዋል። የኢራን እስራኤል ጦርነት አራተኛ ቀኑን ይዟል። የሚሳኤል ጋጋታው አልበረደም። አሁንም ሮኬቶች እየተወነጨፉ ነው። የሚሳኤል አረሮች ያለፋታ ይተኩሳሉ። ኢራንም እስራኤልም ከባባድ የሚባሉ ጀቶችና ሚሳኤሎችን እያስወነጨፉ ነው። የሚሳኤል ልውጡ ወደ ሙሉ ጦርነት ሊሸጋገር ይችላል በሚል እጅጉን ተሰግቷል። ትራምፕ ካሁኑ ተኩስ አቁም ይታወጅ ሲሉ እየተማጸኑ ነው። ጦርነቱ ድንበር ለመሻገር አዝማሚያ እያሳየ ነው። ሌሊቱን ኢራን ከባባድ ድብድባዎችን እስራኤል ላይ በእርግጥም ሌሊቱ የኢራን ነበር። የድሉ ጽዋ ወደ ቴህራን አዘን ብሎ አድሯል። ቴል አቪቭ እንደ ጋዛ ፍርክስክሷ ወጥቶ ታይታለች። ረጃጅም ህንፃዎች በቁማቸው ተገንድሰዋል። የሚሳኤል ማስጠንቀቂያ ሳይረኖች ሌሊቱን ቴላቪቭን አስጨንቀው ነው ያደሩት። ሀይፋና ቴላቪቭ የኢራን ጥቃት ዋነኛ ኢላማዎች ነበሩ። ይህ ዘገባ እስከተጠናቀረበት ሰዓት ድረስም በሁለቱ ኃይሎች በኩል ድብደባዎችና ጥቃቶች እየተፈጸሙ ይገኛሉ። ኢራን የእስራኤልን ኤም ኪው ናይን ሪፐርስ ሰው አልባ ወታደራዊ አውሮፕላንን በኢራቅ ድንበር አቅራቢያ መታጠላለች። ሌሎች የእስራኤል የጦር ጀቶችን ተመተው ወድቀዋል። ከዚህ በተጨማሪም በሃይፋና ና ቴላቪቭ ኢራን የፈጸመችው ጥቃት እጅግ የከፋ እንደሆነ ተዘግቧል። በሃይፋ የሚገኘውን የኃይል ማመንጫ ጨምሮ በርካታ የእስራኤል ስትራቴጂካዊ ኢላማዎች ወድመዋል። እንደ ኢራን ብሔራዊ ቴሌቪዥን ጣቢያ ዘገባ ኢራን ውስጥ የእስራኤልን ሰው አልባ አውሮፕላኖች ሲያጓጉዙ የነበሩ ተሽከርካሪዎች በቁጥጥር ስር ውለዋል። በደቡብ ቴህራንም የተጠመደ ቦምብ ማክሸፍ ተችሏል ሲል ዘግቧል። በተመሳሳይ በቴል አቪቭ የሚገኝ አንድ የቢቢሲ ዘጋቢ ከጥቃቱ በኋላ በስፍራው ተገኝቶ ያየውን ሲናገር እንዲህ ብሏል። እስካሁን ከደረሱት ጥቃቶች ትልቁ ነው የሚመስለው ሲል የከፋ ጥቃት እንደሆነ ተናግረዋል። ላዊ እስራኤል የደረሰውን የኢራን ጥቃትን ተከትሎ ቢያንስ ሶስት ሰዎች ሲገደሉ በርካቶች ቆስለው ወደ ሆስፒታል ተወስደዋል። የእስራኤል ትልልቅ ከተሞችን ያናወጡት ፍንዳታዎች በቴል አቪቭና የሃይፋ የወደብ ከተማን ሰላሳ ሰዎችን አቁስለዋል። የኢራን ጥቃት የደረሰው እስራኤል በኢራን ምድር ለምድር የሚምዘገዘጉ ሚሳኤሎችን በመጠቀም ጥቃት ሰንዝራ የኢራንን ጦር ኃይሎች የስለላ ኃላፊን ከገደለች በኋላ ነው። ጦርነቱ ከተጀመረ አርብ ጀምሮ ቢያንስ 224 ኢራናውያን እስራኤል ባደረሰችው ጥቃት የተገደሉ ሲሆን 90 በመቶ የሚሆኑት ሟቾች ሰላማዊ ዜጎች መሆናቸውን የኢራን የጤና ሚኒስትር አስታውቋል። ሌላው የሌሊቱ የኢራን ሰይፍ ሰለባ የሆነው የአሜሪካ ኤምባሲ ነው። ትናንት እሁድ ምሽት ኢራን ባስወነጨፈቻቸው ሚሳኤሎች በቴላቪቭ በሚገኘው የኤምባሲያቸው ቅርንጫፍ መጠነኛ ጉዳት መድረሱን በእስራኤል የአሜሪካ ኤምባሳደር ይፋ አድርገዋል። ማይክ ሃካቢ በኤክስ ገጻቸው ላይ እንዳሰፈሩት ቆንስላው በኢራን ሚሳይሎች ንዝረት ጉዳት ስለደረሰበት ዝግ ሆኖ ይቆያል ብለዋል። የአሜሪካ ኤምባሲ በቴላቪቭና በኢየሩሳሌም የሚገኙ ሰራተኞቹ መጠለያ ውስጥ እንዲቆዩ በትናንትናው እለት አሳስቦ ነበር። በሚሳይል ጥቃቱ የተጎዱ የኤምባሲው ሰራተኞች እንደሌሉ አምባሳደር ጥሩ ተናግረዋል። ከዚህ ከባድ የሌሊቱ ጥቃት በኋላ ጥቃቱ ይቀጥላል ስትል ኢራን ዝታለች። ከእስራኤል ጋር እየተደረገ ያለው ጦርነት ለቀጣዮቹ ጥቂት ሳምንታት እንደሚቀጥልና መጠኑም ሊሰፋ እንደሚችል የኢራን ገላጋይ ምክር ቤት ገልጿል። ኢራን የእስራኤል የአየር መከላከያ ስርዓት ማዛባት የሚያስችሉ አዲስ ዘዴዎች ተግባራዊ ማድረግ እንደምትጀምር ገላጋይ ምክር ቤቱ አስታውቋል። ስርዓት ማዛባት የሚያስችሉ አዲስ ዘዴዎች ተግባራዊ ማድረግ እንደምትጀምርም ገላጋይ ምክር ቤቱ አስታውቋል። በተመሳሳይ የኢራኑ ፕሬዚዳንት የቀጠለውን የእስራኤልን ጥቃት በጋራ ለመመከት የኢራንን ህዝብ አንድነት እንዲጠናከር ጥሪ አቅርበዋል። ሰኞ ዕለት ለኢራን ፓርላማ ንግግር ያደረጉት ፔዜሽኪያን ኢራን ለዲፕሎማሲ እድል ሰጥታ ለድርድርና ለውይይት መንገድ ከፍታ ነበር ብለዋል። ጠላት ኢራንንና ህዝቦቿን በግድያና በሽብር ሊያጠፋቸው አይችልም ከእያንዳንዱ ከታለሙ ጥቃቶች ጀርባ ኢላማቸውን አንግበው መንገዱን የሚቀጥሉ በመቶዎች የሚቆጠሩ ጀግኖች አሉ ብለዋል። ፌዜሽኪያን ሀገራቸው የኒውክሌር ጦር መሳሪያ ለምታጠቅ እንደማትፈልግ ነገር ግን ከኒውክሌር ኃይልና ህዝቦቿን በሚጠቅም ምርምር የመጠቀም መብት እንዳላት በድጋሚ ተናግረዋል። ትራምፕ ኢትዮጵያን እንደ ኤርትራና ሶማሊያ ለማገድ እቅድ ይዘዋል። ወደ አምባገነንነት እየተንደረደሩ ነው የሚባላቸው ዶናልድ ትራምፕ ከሰሞኑ በጎረቤት ሀገራት ኤርትራና ሶማሊያ ላይ የጣሉትን የጉዞ ገዳም በኢትዮጵያ ላይ ሊደግሙት መሆኑ ተሰምቷል። የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ እቅድ መያዙን ሮይተርስ እና ዋሽንግተን ፖስት የተመለከቱት የአገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመላክተዋል። በውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው ባቸው የታሰቡ 36 ሀገራት ዝርዝር የሰፈረ ነው ተብሏል። ሀገራቱ ከገዳው ለመውጣት ማከናወን የሚጠበቅባቸው ማስተካከያዎችም በሰነዱ ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እገዳ የሚጣልባቸው ሀገራት በመለየት ያሉባቸውን ችግሮች በማስቀመጥ። ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛና ማስተካከያዎችን እንዲያደርጉ የሁለት ወራት ጊዜ እንደሚሰጣቸው ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ 36 ሀገራትን ለይቷል ማለቱን ሮይተርስ አመላክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋ ጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ አገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት 36 ሀገራት መካከል 25ቱ ከአፍሪካ ሲሆኑ ኢትዮጵያም አንዷ ናት። ባለፈው ግንቦት ኤርትራ ሱዳንና ሶማሊያን ጨምሮም ሰባት የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዚዳንት ትራምፕ የሀገራቸውንና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑ ስድስት ሀገራት መካከል ሶስቱ የተካተቱ ሲሆን ከሁለት ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያ ተካታለች። የውሳኔ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ የተጣለባቸው ይሆናሉ። ከኢትዮጵያ ጎረቤቶች መካከል ከዚህ እገዳ ነጻ የምትሆነው ኬንያ ብቻ ትሆናለች። 25 የአፍሪካ ሀገራት ከተካተቱበት የእገዳ ውሳኔ ሀሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብፅ፣ ኡጋንዳ፣ ታንዛኒያ እና ናይጄሪያ ይገኙበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረጉ በታሰቡ ሀገራት ላይ የውጭ ጉዳይ መስሪያ ቤቱ አሳሳቢ በማለት የተለያዩ ምክንያቶችን አስቀምጧል። ከእነዚህም መካከል ሀገራቱ የዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስና ተባባሪ አለመሆን እንዲሁም የፓስፖርታቸው ደህንነት አጠያያቂ መሆን በምክንያትነት ቀርበዋል። አንዳንድ ሀገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታ ለመፍጠር ተባባሪ አይደሉም የተባለ ሲሆን ሌሎቹ ደግሞ ቪዛ ግንተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸውም ለእገዳው ሰበብ ከሆኑት ውስጥ ይገኛሉ። ህዋትና ሻቢያ ድንበር በከፈቱ ማግስት ህዝባዊ መድረክ አድርገዋል። ጥምረታቸውን አደባባይ አውጥተው የኢትዮ ኤርትራውን ድንበር በይፋ የከፈቱት ህዋትና ሻቢያ ራማ ላይ ህዝባዊ ግንኙነት ፈጥረዋል። ትናንት እሁድ ሰኔ 8 2017 ዓ.ም ከትግራይ ኢትዮጵያና ከኤርትራ የተውጣጡ ሰዎች ራማ ላይ ተገናኝተዋል። ኢትዮ ኤርትራ ድንበር መለያ የሆነውን የመረብ ወንዝን መጋረጃ ፍርሰው የተገናኙት ሰዎች የትግራይና ኤርትራን ወዳጅነት ሲያወሱ ውለዋል። በህዋትና ሻቢያ ይሁንታ ራማ ላይ የተደረገው ህዝባዊ መድረክ ጽምዶ ለኤርትራና ትግራይ ሰላም በሚል መፈክር የታጀበ ነው። በመድረኩ የህዋትና ሻቢያ ጽምዶ የተሰኘው የግንኙነት አሳላጭ አክቲቪስቶቻቸው በኩል ተወክለዋል። በራማው የትግራይና ኤርትራ ህዝባዊ ግንኙነት በተባለው መድረክ ላይ ጽምዶ የተሰኘው የሻቢያና ህዋት ፕሮጀክት ሲወደስ ነበር። ራማ ላይ ይፋዊ የህዝብ ለህዝብ ግንኙነት መድረክ የተፈጠረው ህዋትና ሻቢያ በሰሜኑ ጦርነት ክፉኛ ከተቋሰሉ በኋላ ነው። ራማ ከሰባት በፊት ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቄ ወዳጅ በነበሩበት ወቅት በተመሳሳይ ሁኔታ የህዝብ ለህዝብ ግንኙነት መድረክ አስተናግዳለች። ይሁን እንጂ የአብይና ኢሳያስ ወዳጅነት ጦራቸውን በአንድ ግንባር አሰልፈው በህዋት ላይ እስከመተባበር ከዘለቀ በኋላ ከሽፏል። የአብይና ኢሳያስ ወዳጅነት መክሸፍ ለመጠፋፋት ሲፈላለጉ የነበሩት ህዋትና ሻቢያ በአንድ ጎራ አሰልፏል። ምንም እንኳን ሁለቱ ኃይሎች ጠላትነት ታሪካቸውን ባያድሱም በጋራ ጠላት ላይ በመተባበር መርህ ጥምረት ፈጥረዋል። ኢትዮ ኤርትራ ድንበር ተከፍቶ ከአስመራ መቀሌ፣ በመቀሌ አስመራ ምልልሱ መድራቱን ከስፍራው የወጡ መረጃዎች ያመላክታሉ። ከኤርትራ ጋር ግንኙነት ለመመስረትና ድንበር ለመክፈት የማንንም ፍቃድ አያስፈልገንም ያሉት እነ ደብረ ጽዮን ገብረ ሚካኤል ፊታቸውን ከአዲስ አበባ ወደ አስመራ ዙረው ቀጥለዋል። በፌዴራል መንግስት በኩል ድንበሩ በይፋ ተከፍቶ የኢትዮጵያ ሉዓላዊነት ስለመደፈሩ ያለው ነገር የለም። የህዋትና የሻቢያ ግንኙነት የድንበር ሉዓላዊነትን እስከ መገርሰስ መዝለቁ በብዙዎች ዘንድ ከፍተኛ ስጋት ደቅኗል። በዚሁ ጉዳይ ላይ ከሰሞኑ በፓርላማ ጥያቄ የቀረበለት ውጭ ጉዳይ ሚኒስትር ከ50 በመቶ የኢትዮጵያ ድንበር አይደለም ሊጠበቅ፣ መስመሩ አይታወቅም ብሏል። በጎርጎራ የተከሰከሰችው ሄሊኮፍተር ጉዳይ እያነጋገረ ነው። ፋኖም መንግስትም በጉዳዩ ላይ መግለጫ አውጥተዋል። መንግስት ሄሊኮፍተሯ የቴክኒክ ችግር እንዳጋጠማ ሲናገር፣ የፋኖ ታጣቂዎች በበኩላቸው እኛንን መተን ይጣልናት እያሉ ነው። የሄሊኮፍተሯን መከስከስ ያረጋገጠው የአማራ ክልል ኮሚኒኬሽን ቢሮ ባወጣው አጭር መግለጫ ነው። ቢሮ በመግለጫው በትናንትናው ዕለት ሰኔ 8 ቀን 2017 ዓ.ም ም በጎርጎራ ሪዞርት ማረፊያ ላይ የነበረ ሄሊኮፍተር የቴክኒክ ችግር አጋጥሞታል በማለት ሄሊኮፍተሯ መከስከሷን አረጋግጧል። ምንም እንኳን ቢሮ በመግለጫው የሄሊኮፍተሯን የመከስከስ አደጋ የጉዳት ደረጃ ባይገልጽም ግጥማት ባለው የቴክኒክ ችግር በሰው ላይ ያጋጠመው አደጋ የለም ብሏል። የፋኖ ኃይሎች ሄሊኮፍተሯ መከስከሷ በተሰማበት ትናንት ምሽት መምታታቸውን በማረጋገጥ አስቀድመው ኃላፊነቱን ወስደዋል። ምንም እንኳን ሄሊኮፍተሯን ጎርጎሮ አካባቢ መጥተው መጣላቸውን ቢገልጹም የደረሰውን ጉዳት በውል አልገለጹም። አደጋው መፈጠሩን ያረጋገጠው የአማራ ኮሚኒኬሽን ቢሮ በደፈናው ችግሩ ማጋጠሙን ከመግለጽ የዘለለ ስለ ሁኔታው ዝርዝር መረጃ አልሰጠም። የሄሊኮፍተሯ የመከስከስ አደጋ እንደተባለው በፋኖ ተመታ ይሁን የቴክኒክ ችግር አጋጥሟት ከገለልተኛ ወገን የተረጋገጠ መረጃ አልወጣም። ከዚህ ቀደምም በተመሳሳይ ሁኔታ የፋኖ ኃይሎች ባህርዳር አካባቢ ሄሊኮፍተር መጥተው መጣላቸውን ገልጸው ነበር። በወቅቱ መንግሥት በተመሳሳይ ሁኔታ ሄሊኮፍተሯ በማረፍ ላይ ሳለች የቴክኒክ ችግር እንደገጠማት በመግለጽ ማስተባበሉ ይታወሳል።